አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ድና የመምንያት ቤተሰቦች ተከታታዮች ናችሁ፣ ሰላም ነው፣ አማን ነው፣ ሰላም ሁሉም መልካም። እንግዲህ ከስንት ጊዜ በኋላ ዛሬ ብቅ ብያለሁ። ዒደል አድሃ በመላው ዓለም የምትገኙ የእስልምና እምነት ተከታዮች እንኳን ለአንድ ሺ አራት መቶ አርባ ስድስት ዒደል አድሃ አረፋ በዓል በሰላም አደረሳችሁ፣ አደረሰን። እንዴ ነው ሰላም ነው ወይ? ኢድ እንዴት ነው? ከናንተ ጋር ምን ይመስላል? እንዴት አሳለፋችሁት? በአረብ ቤት በእጃዛ ቤት ከቤተሰብ ጋር እና እንዴት ናችሁ? እናትቴ እንኳን አደረሰሽ ወይ? እንኳን አደረሰሽ። እንኳን አደረሰሽ ነው። ሰላም ነው ነው። ኢድ እንዴት ነው? ደስ ብሎሃል? ደስተኛ ነህ? ስለዚህ የምታስተላልፈው መልእክት አለ እና እንጂ ሬዶን ሰላም ነው፣ ፒስ ነው። ፒስ ነው ብለናል ማለት ነው እንግዲህ

እና ውድ ቤተሰቦቼ እንግዲህ የዛሬው ኢድ ከልጆቼ ጋር እንግዲህ እኔ መስላል እንደምታዩት ዘና ፈታ ብለናል። በጣም ልጆችን በጣም ደስ ብሏቸዋል። እኔም ደስ ብሎኛል። እስኪ እኛ ደስታ ደግሞ ካስደሰታችሁ እናንተ ላይክ አድርጎ ሸር አድርጎ አዲስ ከሆናችሁ ደግሞ ለቤታችን ሰብስክራይብ አድርጉን ማለት ነው። አልሐምድልላ አልሐምድልላ ላላ ምንም አይሳ ነው። እና እናንተስ እንዴት ነበር ኢድ? አብዛኛው በስደት ነው ወይስ በኢጃዛ ቤት ከቤተሰብ ጋር እስኪ በኮመንት ጻፉ ኢድን እንዴት አሳለፋችሁት ደስተኛ ናችሁ እና ዝሮ ዝሮ ሁላችንም ባለንበት ሁኔታ ላይ ሆነን አልሀምዱሊላህ እያን ማማስገን አለብን ማለት ነው ነገን ነው ማሰብ ዛሬን ሳይሆን ኢንሻአላ ሁሉም ስደተኛ ቤት ይኖረዋል ይኖረዋል ትዳር ይኖረዋል ቤተሰብ ይኖረዋል በቃ በደስታም በሐዘንም ጊዜ በአንድ መደሰትም ሆነ ሁሉን ነገር በሀገር ላይ ከቤተሰብ ጋር በጣም ደስ ይላል። ለዛ ያብቃችሁ እና ዋናው ነገር ዋናው ሰላም ነው፣ ደህንነት ነው፣ መዋፈቃ ነው፣ መዋፈቃ መሆን ነው እና ሬድዋንን እስኪ በላይክ በሼር ሰብስክራይብ አድርጉት። ሬድዋን ጊዜ ለመጀመሪያ ጊዜ ነው ቪዲዮ የመጣው አውቶ መጂድ እንኳ ያው አሁን እንዴት እንዳለ ዎች ብዙ ቪዲዮዎች እየሰራን ታውቁታላችሁ። ግ ሬዲዋን እንደምታውቁት እንዲጎርሙ ሰአላ አጅድም የው እና እስኪ ማሻአላህ በሉ እና አልሐምዱሊላህ ረቢልአለሚን እንግዲህ ብዙዎቻችሁ እንደምታውቁት ሳውዲ አረቢያ ላይ ከአስር ዓመት በኋላ ኢድን በሳውዲ አረቢያ ነበር ታሳልፍ የኖርኩት ዛሬ ላይ ግን ኢትዮጵያ ለመጀመሪያ ጊዜ ከአስር ዓመት በኋላ ኢድን ታከብር ኢትዮጵያ ማለት ነው ኢትዮጵያ እና ሊያለው ነው የሚሆነው። ያው ነው እንግዲህ አስቤ በተዘጋጀችበት ኢትዮጵያ ባልመጣም አላህ ፈቃድ ነውና፣ ያው ድንገት መጥቻለሁ። እናንተ ደግሞ ያው ድንገት ታታስቡት፣ አላማችሁ ሳይሳካ ሳይሆን፣ አስባችሁበት ሁሉም ተመቻችቶ ለሀገራችሁ ያብቃችሁ። ውለዱ፣ ክበዱ። እዚህ ከዚህ በዚህ በተከበረ ወር በዚህ በትልቅ ቀን ማለት ነው ሁሉም የልቡ የሙራዱ አላህ ያደርግለት ነው የምለው። እና ሼር አድርጉት ቪዲዮውን፣ ሰብስክራይብ አድርጉ። ያው ብዙ ጊዜ ጠፍቻለሁ አመት ምናምን ሆነኝ በቪዲዮ ከመጣሁኝ። ምክንያቱም በኢትዮጵያ ውስጥ ታውቁታላችሁ፣ ዳታ ያስቸግራል። አንድ ቪዲዮ ኤዲቲንግ አድርጎ ለመልቀቅ በጣም አስቸጋሪ ነው። በዛ ላይ ደግሞ ለሀገር ስንኖር ታውቁታላችሁ በጣም ከባድ ነው ማለት ነው። ሀያትናት አብዛኛው ጊዜ ቪዲዮ እየሰራችሁ የምትለቀው እንሻላህ፣ በቀጣይ ቪዲዮች እንመጣለን። ያው ተናፍቃችኋል በጣም ተናፍቃችኋል እና አልহামዱሊላህ ረቢል ላለምን ይሄን ይመስላል ማለት ነው እና ሰባስተያታችሁን በኮመንት ጻፉልኝ ያው እንግዲህ ካሁን በኋላ አለሁ ማለት ነው አለው በቃ አለኝ ሁሉም ነገር አለ ያላ ማዳዲስ ነገሮች ማጣለሁ እናንተ ብቻ ቪዲዮዎቻችንን ሌሎቹ እንዲደርስ ሼር አድርጉ በዛ ላይ ደግሞ እንግዲህ በቴሌግራም ብዙ ቤተሰብ አለን። ወደ ቴሌግራም ተቀላቀሉ ኢማም ቲቪ ብላችሁ በቴሌግራም ብትምትሉ ሊንኩ ይበጣላችኋል ማለት ነው። ብዛ አብዛኞቻችሁ እንግዲህ ከሀያትም ጋር በተለያዩ ነገሮች ስንሰራ ነበር በፊት በብዙ ነገሮች ማለት ነው። የቸገራችሁ አረብ ቤት ሆናችሁ በኢቃማ ዙሪያ በተለያዩ በተለያዩ ነገሮች ጥሩ ስንወያይ ስንመካከር ነበር። አሁንም ቢሆን ወደ ቴሌግራም ቻናላችን ብቅ በሉ። እንወዳችኋለን፣ እናከብራችኋለን። ሁላችሁም በያላችሁ በሰላማችሁ ብዝት ይበል ነው የምለው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ።